ሰው በሕይወት በነፍስ ያለ ሰው በጣም ደስ ነው የሚለኝ፣ በጣም ደስ ይለኛል። ደስ የሚለኝ አስተሳሰብን ለምን እንደሚገልጥ ታውቃለህ? በቃ አንድ ልጅ ስለወለድኩ ነው። ወልጃለሁ፣ ወንድ ነው። ወንድ በጣም ወዳለሁ። ከዛ ስሙ ማን ይባላል ሲባል ቴድን አለኩ። ቴድ ለምንድን ነው ያረኩት? ለዘፈን ምክንያት ነው። በዛ የደድን መሰፈን ይችላሉ። ሌላ በቃ ሰው በጣም በደስተኛ ወዳለሁ። ሰውን አቀፍራለሁ፣ አፍቅራለሁ የሰው ፍቅር ነው የሚፈልገን ደስ ብዬ ማለት ነው።